ጥራስልኝ በድጋሚ እንደምናመሻቸው ኢትዮጵያ ቴሌቪዥን ነው፣ ኢቲቪ ሃምሳ ሰባት እንደቀጠለ ነው። ዋና ዋና ጉዳዮች ላሰፋ። በማዕድን ዘርፍ በተከናወኑ ሥራዎች የወጪ ንግድ በከፍተኛ መጠን መጨመሩን ምክትል ጠቅላይ ሚኒስትር ተመስገን ነ ተናገሩ። ለረጅም ዘመናት የቆየውን የአብሮነት እሴት የሚጥሱና በመገናኛ ብዙኃን ግጭት ጥሪ የሚያደርጉ አካላት ላይ መንግስት ህግ የማስከበር ስራ እንዲሰራ የኢትዮጵያ የሃይማኖት ተቋማት ጉባኤ ጥሪ አቀረበ። የጋዛ ተኩስ አቁም በተደጋጋሚ እየተጣሰ በመሆኑ ወደ ተስፋ አስቆራጭነትና የድ ስጋት አለ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሳሰቡ። ሚስ ከዜናዎቹ ጋር አንተነ ደግፌ ነኝ። አብራችን ቆዩ። ኢትዮ መልሕቅ በብሔራዊ ጥቅም፣ በህብረ ብሔራዊ አንድነትና ገዥ ትርክት፣ በሀገሪቱ ሁለንተና እድገት፣ በብልጽግናና ከፍታ የሀገሪቱን የማንሰራራ ዘመን፣ በባህር በር ጉዳይ፣ በወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሮብና አርብ ከምሽቱ ሶስት ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም የማኅበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልሕቅ በቅርብ ቀን ይጠብቁን። በፌድሪ የስተካሽ ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የሚመራው የተጓደሉ የሰብአዊ መብት ኮሚሽነሮች አስመራጭ ኮሚቴ ስራውን በይፋ ጀመረ። የተለያዩ ተቋማት የተወከሉ ሰባት አባላት የተካተቱበት ኮሚቴው በፈቃዳቸው የለቀቁ የሰብአዊ መብት ኮሚሽነሮችን የሚተኩ ውጭዎችን የማስመረጥ ስራ እንደሚያከናውን ተገልጸዋል። አፈ ጉባኤ አቶ ታገሱ ጫፎ ኮሚቴው ስራውን በጀመረበት ወቅት እንደገለጹት አስመራጭ ኮሚቴው በሰብአዊ መብት ኮሚሽን የተጓደሉ ሶስት ኮሚሽነሮች እንደሚያስመርጥ ገልጸዋል። የኢትዮጵያ ሰብአዊ መብት ምክትል ኮሚሽነር፣ የሴቶችና ህጻናት ጉዳዮች ኮሚሽነር እንዲሁም የአካል ጉዳተኞችና አረጋውያን ኮሚሽነሮችን የማስመረጥ ስራው ግልጽነትና ተጠያቂነት በተሞላበት መልኩ በተቀመጠው የጊዜ ሰሌዳ እንዲጠናቀቅ በትኩረት ሊሰራ እንደሚገባ አሳስበዋል። በፈቃዳቸው የለቀቁ ኮሚሽነሮችን ለማሟላት ጥቆማ የተጀመረ በመሆኑ ለሕዝቡ ተደራሽ ማድረግ፣ መስፈርቱን የሚያሟሉ ግለሰቦችን በተለያዩም አማራጮች ጥቆማ መስጠት፣ ማህበረሰቡን በንቃት እንዲሳተፍ ጥሪ ቀርበዋል። በማዕድን ዘርፍ በተከናወኑ ስራዎች ዘርፍ ለወጪ ንግድ የሚያበረክተው ድርሻ በከፍተኛ መጠን መጨመሩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። አራተኛው ማይንቴክ ኢትዮጵያ የማዕድንና ቴክኖሎጂ ኤክስፖ በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተከፍተዋል። አቤል ሙሉጌታ ተጨማሪ አለው። ኢትዮጵያ ከፍተኛ ጠቀሜታ ያላቸው የማዕድን ብዛ ሀብት የሚገኝባት ሀገር ናት። ይህም በጠጣር በፈሳሽና በጋዝ መልክ የሚገኙ ሲሆን በዘርፉ ያለውን እምቅ የኢኮኖሚ አቅም ለመጠቀም መንግስት እየሰራበትም ይገኛል። የማክሮ ኢኮኖሚ ማሻሻያው ከለያቸው አምስት የኢኮኖሚ ዘርፍ ምሰሶዎች መካከል አንዱ የሆነው የማዕድን ዘርፉ ሲሆን በሀገሪቱ ያለውን እምቅ አቅም ለአልሚዎች ለማሳየት የሚያግዝ አውደ ርዕይም ተከፍቷል።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 እንደ ሀገር ከፍተኛ የኢኮኖሚ ዋጋ ያላቸው ማዕድናት ጭምር ያሉ በመሆኑ በሰፊ ኢንቨስትመንት ማልማት እንደሚገባም በማሰብ መንግስት እየሰራም ይገኛል። አሁንም በዘርፉ ተጨማሪ ኢንቨስትመንት ስራ እንደሚያስፈልግም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም ተናግረዋል። ከፍተኛ መጠን ያለው ነዳጅና የተፈጥሮ ጋዝ፣ ወርቅ፣ ፕላቲኒየም፣ ፖታሽ፣ መዳብ፣ ብረትና ሌሎች በርካታ ጠቃሚ ማዕድኖች አሏት። እነዚህ ሀብቶች ኢንቨስትመንትን በስፋት በመሳብ ለሀገራችን ኢኮኖሚና ማህበራዊ እድገት ከፍተኛ አስተዋጽኦ ያበረክታሉ። ሀገራችን የብረትና ብረት ነክ ማዕድናት እንዲሁም የግንባታ ማዕድናት መገኛም ናት። ከፍተኛ የውጭ ምንዛሬ እያስገኘ ካለው ከወርቅ ማዕድን በተጨማሪ ለኤሌክትሮኒክስ ኢንዱስትሪ አገልግሎት በከፍተኛ ደረጃ ተፈላጊ የሆኑ ሊቴየም፣ ታንታለም፣ ኒዮቢየም እና ሌሎች ብርቅዬ የምድር ብረቶች ክምችት አላት። የዓለም የኤሌክትሮኒክስ መሳሪያዎች ፍላጎት እየጨመረ በመምጣቱ ምክንያት የእነዚህ ብርቅዬ የምድር ብረቶች ፍላጎት ማደጉን ቀጥሏል። ኢትዮጵያ የዚህ ውድ ሀብት ዋነኛ አቅራቢ የመሆን አቅም ስላላት ባለሀብቶች እና ኩባንያዎች ይህንን ገበያ እንዲቀላቀሉ በዚህ አጋጣሚ በኢፌዴሪ መንግስት እና በራሴ ስም ጥሪ ማቅረብ እፈልጋለሁ። አሁን ላይ የማዕድን ዘርፉ በተሰጠው ትኩረት ለሀገር ትልቅ ኢኮኖሚ ምንጭም ሆኗል። አጠቃላይ እንደ ሀገር ካለው የወጪ ንግድም አርባ በመቶ ሆንም ይሸፍናል ሲሉም የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ተናግረዋል። ኢትዮጵያ ቱዴይ ኢዝ ዋን ኦፍ ዘ ላርጀስት ጎልድ ኤክስፖርተርስ ኢን አፍሪካ ዛሬ ለኢትዮጵያ ከአፍሪካ ካሉ ከፍተኛ ወርቅን ለውጭ ገበያ ከሚያቀርቡ ሀገራት መካከል ናት። ይህ ውጤት የተገኘውም በመንግስት ቁርጠኛ አመራርነት ነው። ይህም የሆነው ማዕድን ከአምስቱ የማክሮ ኢኮኖሚ ዘርፎች መካከል አንዱ በማድረግ ነው። በተለይ በባለሀብቱና በመንግስት መካከል የተፈጠረው መተማመን ትልቅ አቅምን ፈጥሯል። በኢትዮጵያ የማዕድን መገኛ ቦታዎች በአይነትና በስነ ምህዳር ጭምር ብዙ ናቸው። ከእነዚህ የሚገኘው ማዕድንም በዓለም አቀፍ ደረጃ ተወዳዳሪ ነው። አሁን ላይ ከአጠቃላይ የወጪ ንግድ ውስጥ የማዕድን ዘርፍ አርባ በመቶ የሚሆን ድርሻ ይሸፍናል። በተለይ በዘርፉ ላይ የሚሰሩ ስራዎች ማህበረሰብ ተኮርና አካባቢ ጥበቃን ታሳቢ ያደረጉ ናቸው። በአውደሬው ላይ በርካታ የከበሩ ማዕድናትና የማዕድን ሀብቶች ለእይታም ቀርበዋል። ለቀጣይ አራት ቀናትም የማይንቴክ ኢትዮጵያ አውደሬ ለእይታም ይቀርቧል። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ በተለያዩ ዓለም አቀፍ መገናኛ ብዙሃን ላይ ቀርበው የኢትዮጵያን እውነታ የሚገልጡ በርካታ ባለሙያዎች አሉ። በተለይ የታላቁ ህዳሴ ግድብ ላይ ይደርስ የነበረውን ዓለም አቀፍ ጫና በመከትረገድ ዘርፈ ብዙ ስራም ተሰርቷል። ብሔራዊ ጥቅምን ከማስጠበቅና ሀገራዊ መግባባትን ከመፍጠር አንጻር ከመገናኛ ብዙኃን ምን ይጠበቃል የሚለውን መስከረም ቸርነት በተከታዩ ዘገባ ታሳየናለች። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት ሚዲያ ልክ እንደ እሳት ነው ወይ ያጠፋል ወይ ያለማል በማለት በኢትዮጵያ ስላለው የሚዲያ አውድ ተናግረው ነበር። ሚዲያው በኢትዮጵያ ታሪክ ታይቶ ባልታየ ቁጥር ስፋት እና ጊዜ የሚዲያው ብዛት የዜናው ብዛት እኮ ለመስማትም አስቸጋሪ ኢትዮጵያ ውስጥ በዚያ ልክ ነው ያለው። እየገራን፣ እያረቅን፣ እያስተካከልን ወደ እውነት ወደ ልማት ወደ ብልጽግና የሚወስደውን ደግሞ እያሰፋን ሚዋሽ አይጠፋም፣ ግን እየቀነስን መሄድ ይኖርብናል ብዬ አምናለሁ። መገናኛ ብዙኃን ተአማኒ ወቅታዊና አስፈላጊ መረጃን ማቅረብ ተግባራቸው ነው። ነገር ግን የመገናኛ ብዙኃኑ ከሀገር ጥቅም በላይ ለራሳቸው ፍላጎት ሲቆሙ ለበርካታ ጊዜያት ተስተውሏል። እንደ ኢትዮጵያ ብዝሃ ማንነት ባለበት ሀገር በህዝቦች መካከል መቀራረብን በመፍጠር ለዘላቂ ሀገራዊ እድገት መስራት ይገባቸዋል። መገናኛ ብዙሃኑ ከራስ ጥቅም በላይ የሀገርን ጥቅም ሊያስጠብቁም ግድ ይላቸዋል። በተለይ እንደ ኢትዮጵያ ታዳጊ በሆኑ ሀገራት ውስጥ መገናኛ ብዙሃን ከራሳቸው ፍላጎት ይልቅ የሀገርን ብሔራዊ ጥቅም ለማስጠበቅ መስራት የተሰጣቸው ኃላፊነት ነው። ጸጥታና ደህንነት፣ ዘላቂ ሰላም፣ የምጣኔ ሀብት ተወዳዳሪነትና ዓለም አቀፍ ቅቡልነት ላይ ሊሰሩም ይገባል። መገናኛ ብዙሃን በኢትዮጵያ ነባራዊ ሁኔታ የነበራቸውን ሚና ጥቂት ነጥቦች እንመልከት። ለአብነት ያህል የሁሉም ኢትዮጵያዊ ሀብት የሆነው ታላቁ የህዳሴ ግድብ ከግብ እንዲደርስ ሚናቸው የጎላ ነበር። ግድቡ የኔ ነው የሚለውን ሁሉም ኢትዮጵያዊ በዘር በሃይማኖት፣ በጎሳና ብሔር ሳይከፋፈል መግባባት እንዲኖረው በማድረግ መገናኛ ብዙሃን ሚናቸው የጎላ ነበር። ለግድቡ ሀብት ማሰባሰብና ሁሉም የበኩሉን እንዲወጣ ማድረግም ችለዋል። ይህ ብቻ አይደለም። በወቅቱ ይደርሱ የነበሩ ዓለም አቀፍ ጫናዎችን በመመከት ረገድ እንዲሁም አበርክቷቸው ብዙ ነው። እንደ ኖሞር የመሳሰሉ ንቅናቄዎችም የሚዘነጉ አይደሉም። ይህ ሁሉ የሚዲያ የማሰባሰብ ለጋራ ጉዳይ በጋራ የመቆምና የወል ትርክትን የመገንባት የዚህ ዘመን ሕያው ማሳያ ነው። ኢትዮጵያ አሁን ያለችበት ዘመንም መገናኛ ብዙሃኑ የራሳቸውን ጥቅም ከማስቀደም ይልቅ የረጅም ጊዜ የሀገር ብሔራዊ ጥቅምን ማስጠበቅ ላይ ትኩረት ማድረግ የግድ ይላቸዋል። በሕዝቦች መካከል ያለው ልዩነት ለሀገር ጉልበት ሊሆን እንደሚችል በማሳየት አንድነትን መፍጠር ይጠበቅባቸዋል። መገናኛ ብዙሃኑ ሀገራዊ የልማት ጉዳዮች ላይም ትኩረት በማድረግ ለዘላቂ ልማትና እድገት እንዲሰሩ ይጠበቃል። ሌላው ኢትዮጵያውያንን ለዘመናት የተሻገሩ ችግሮች በውይይት መፍትሄ ያገኙበታል ተብሎ የሚጠበቀው የሀገራዊ ምክክር ሂደት ላይ ዜጎች ንቁ ተሳትፎ እንዲያደርጉ ለማስቻል የሚዲያ ሚናው በጉልህ የሚነሳ ነው። ሀገራዊ ምክክሩ በዜጎች መካከል መግባባትን የሚፈጥር ነውና መገናኛ ብዙሃን ደግሞ የማቀራረብ ኃላፊነት አለባቸው። በየጊዜው ለሀገር ብሔራዊ ጥቅምና ሉዓላዊነት መረጋገጥ የሚነሱ ጉዳዮች ወደፊት እንዲመጡ ከማድረግ ጀምሮ አንድነት ኃይል የአብሮነት ትርክትም ጉልበት ሆኖ ሀገርን እንዲያራምድ መገናኛ ብዙኃን ኃላፊነታቸው ብዙ ነው። በኢትዮጵያ ብሔራዊ ትርክትን በመገንባት ሂደትም መገናኛ ብዙኃን በተለይም የትናንትን ስህተት እንዳይደገም የዛሬው ብርታት ለነገ እንዲሻገርና ህብረ ብሔራዊ አንድነት ማስቀጠል እንዲቻል የሀገራዊ መግባባት ሚናው ከፍተኛ ነው። ለረጅም ዘመናት የቆየውን የአብሮነት ሴት የሚጥሱና በመገናኛ ብዙሀን የግጭት ጥሪ የሚያደርጉ አካላት ላይ መንግስት ህግ የማስከበር ስራ እንዲሰራ የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪ ያቀረበ። አምስተኛው ሀገር አቀፍ የሰላም ጉባኤ በአርባ ምንጭ ከተማ ተካሂደዋል። ሞላ ለማየት ጭማሪ አለው አቃፊና አስታራቂ የሆኑት የጋሞ የሰላም አባቶች መዲና አርባ ምንጭ ከተማ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ አምስተኛው ሀገር አቀፍ የሰላም ጉባኤ ተካሂዷል። የኢትዮጵያ የሃይማኖት ተቋማት ጉባኤና የደቡብ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ በጋራ ያዘጋጁት የሰላም ጉባኤው ሰላምን ለማጽናት የሃይማኖቶች ሚና ላይ ትኩረቱን አድርጓል። ሰላም ከግለሰብ ጀምሮ እስከ ሀገር ያለው ዋጋ ከፍተኛ ነው ያሉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ሰላም ስለተናፈቀ ብቻ አይመጣም፣ ይልቁንም ብርቱ ጥረት ከፍ ያለ መስዋዕትና ስራ እንደሚጠይቅ ተናግረዋል። ለዚህም ከመከፋፈልና ምቀኝነት በመውጣት በሀቅና በአብሮነት በመቆም ሰላምና ልማትን ማሳካት ይቻላል ብለዋል። ሰላም የሚረጋገጠው ከሌላው ጋር ተረዳርተን፣ ተቻችለን፣ ተከባብረን፣ ሰጥተን፣ ተቀብለን እና አንዳችን አንዳችንን አጥፍተን ሳይሆን በጋራ ተጠቃሚ ሆነን መኖርን ምርጫችንና አማራጫችን ስናደርግ ብቻ ነው። እዚህ ላይ ሃይማኖታዊ እሴቶቻችን ሲጨመሩበት በደልን በይቅርታ ማራቅ፣ በብሔር በጎጥ በቀለም መከፋፈልን በአብሮነት ወደ ውበት መቀየር፣ ውሸትን ሴራንና ምቀኝነትን በሀቅ በቅንነትና በደግነት መተካት ባህል ይሆንና እውቀትን በእውቀት ላይ፣ አቅምን በአቅም ላይ፣ ሀብትን በሀብት ላይ በመደመር በአጭር ጊዜ ወዳሰብነው የብልጽግና ማማ መድረስ ይሆናል። በኢትዮጵያ በተለያዩ አካባቢዎች የነበሩ የሰላም መደፍረሶች አሁን ላይ ወደ ዘላቂ ሰላም ለማሸጋገር ተስፋ ሰጪ ሁኔታዎች ተፈጥረዋል ያሉት የሰላም ሚኒስትር ዴኤታ ዶክተር ከይረዲን ተዘራ የተገኘውን ሰላም ለማጽናት ሃይማኖቶች ሚናቸው የላቀ መሆኑን ገልጸዋል። ኢትዮጵያ የሰው ዘር መገኛ ብቻ ሳይሆን ከሌላው ዓለም በተለየ መልኩ የእምነቶቻችን የፍቅርና የአብሮነት መገለጫውና የጋራ እሴት የጋራ ትርክት የጋራ ማንነት፣ ዛሬ ልክ እንደዚህ እንደምናየው ሁላችንም እዚህ ውስጥ አለን። ክርስትናው አለ፣ እስልምናው አለ። ሁላችንም አምረን የምንኖርባት ድንቅ አገር ናት። ነገር ግን በተወሰኑ አካባቢዎችን ላይ ሃይማኖትን መሰረት ያደረጉ ሌሎች ፍላጎቶች ብቅ ብቅ ማለታቸው የዚህ የዘላቂና የአብሮነታችን መገለጫ ባለመሆኑም ክብሯን የሃይማኖት አባቶች ሳይቃጠል በቅጠል ነውና እንደዚህ አይነት ብቅ የሚሉ ነገሮችን በጊዜ በማረም የተለመደው አብሮነታችን ፍቅርና አንድነታችን ተጠናክሮ እንዲቀጥል የዘውትር ስራቸውን በየእምነቶቻቸው እንድታደርጉ የሰላም ሚኒስቴር በዚህ አጋጣሚ መልእክቱን ማስተላለፍ ይወዳል። ለረጅም ዘመናት የኖረውን ኢትዮጵያዊ አብሮነትና ህብረ ብሔራዊ አንድነት እሴት የሚጎዳ ብሎም በህዝቦችና በሃይማኖቶች መካከል በመገናኛ ብዙሃን የግጭት ጥሪ የሚያደርጉ አካላት ላይ መንግስት ህግ የማስከበር ስራ እንዲሰራ የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ልቀት ጉሃን ቀሲስ ታጋይ ታደለ ጥሪ አቅርበዋል። መንግስት የጥላቻ ንግግርና የመገናኛ ብዙሃን የሚመራበት አዋጅ ያወጣ ቢሆንም በማህበራዊ ሚዲያም ይሁን በሚኒስትሪ ሚዲያው እየወጡ ያልተገራ ንግግር የሚናገሩ በህዝቦችና በሃይማኖት ተቋማት መካከል ጥላቻን የሚሰብኩና የግጭት ጥሪ የሚያደርጉ አካላት በመከታተል የማረምና አስፈላጊውን የህግ የበላይነት የማስጠበቅ ስራውን አጠናክሮ እንዲሰራ ጉባችን በተደጋጋሚ ያሳስቧል። አሁንም ከአርባ ምንጭ ከተማ ይህንን ያሳስባል። የሃይማኖት ተቋማትና አባቶች ሀገር በሰላም ለማጽናት በሚደረገው ሂደት ምዕመናንን የማስተማርና ኮትኩቶ ለሰላም የማብቃት ስራቸውን አጠናክረው መቀጠል እንዳለባቸው ተገልጿል። አፍሪካውያን በትብብርና በጋራ በመስራት ስደተኝነት መቀነስ እንዳለባቸው የአፍሪካ ህብረት አሳሰበ። አምስተኛው የፍልሰት ስደተኞችና የአገር ውስጥ ተፈናቃዮች ልዩ የቴክኒክ ኮሚቴ መደበኛ ስብሰባ በአዲስ አበባ አፍሪካ ህብረት አዳራሽ እየተካሄደ ነው። ኢትዮጵያ ለቀጣዮች ሁለት ዓመታት የቴክኒክ ኮሚቴ ምክትል ሊቀመንበር ሆነ እንሰራም ትመርጣለች። ባየ ሙላት ተጨማሪያለሁ። የአየር ንብረት ለውጥ ያመጣው ችግር፣ በአህጉሪቱ ያሉ ግጭቶችና የተሻለ ኑሮ ፍለጋ በርካታ አፍሪካውያንን ለስደትና ለመፈናቀል የሚዳርጉ ገፊ ምክንያቶች እንደሆኑ መረጃዎች ያመለክታሉ። የአፍሪካውያንን ስደት ለመቀነስ የሚሰራው በአፍሪካ ህብረት የፍልሰት ስደትና የሀገር ውስጥ መፈናቀል ልዩ የቴክኒክ ኮሚቴ በአምስተኛ መደበኛ ጉባኤው በባለሙያዎች ደረጃ ባለፉት ሶስት ቀናት ሲወያይ ቆይቷል። ዛሬና ነገ ደግሞ ዘርፉን የሚመሩ የህብረቱ አባል ሀገራት ሚኒስትሮች ውይይት እያደረጉ ሲሆን የሚኒስትሮችን ስብሰባ በንግግር የከፈቱት በ የአፍሪካ ህብረት የጤና ሰብአዊ ጉዳዮችና ማህበራዊ ልማት ኮሚሽነሯ አምባሳደር አማቱም አሟህ ዜጎች በአፍሪካ ሀገራት የሚያደርጉትን ዝውውር ህጋዊ በማድረግ የልማትና ትስስር ምንጭ ማድረግ እንደሚገባ ነው የገለጹት። ምላሽ ሰጪ ከሆኑ እርምጃዎች ባለፈ ፍልሰትን የልማትና የውህደት ምንጭ አድርገን ልንመለከተው ይገባል። ካሁን በኋላ ፍልሰትን እንደ ቀውስ አድርገን ልንቆጥሮ አይገባም ነገር ግን የልማት መነሻና ወደ ጋራ ብልጽግና የሚወስደን ኃይል አድርገን ልንመለከተው ይገባል። የአፍሪካ ሀገራት ለአፍሪካውያን በራቸውን ክፍት ማድረግ አለባቸው። ኢትዮጵያ ከ26 ስድስት የአፍሪካ ሀገራት የመጡ ስደተኞችን ተቀብላ በማስተናገድ የሰብአዊ እርዳታ እንዲደርሳቸው እያደረገች መሆኑም ተገልጿል። ለዚህም በአምስተኛው የፍልሰት ስደተኞችና የሀገር ውስጥ ተፈናቃዮች ልዩ የቴክኒክ ኮሚቴ ለምክትል ሊቀመንበርነት ተመርጣለች። ይህ ስደተኞች ሰብአዊ እርዳታ እንዲያገኙ ለተወጣችው ሚና እውቅና የሚሰጥ መሆኑን በፍትህ ሚኒስቴር የመንግስት ሕግና ፍትህ አገልግሎት ዘርፍ ሚኒስትር ደይታው በላይ ሁን ርጋ ገልጸዋል። በርካታ ተግባራትን ነው ኢትዮጵያ እየሰራች ያለችው እነዚህን ስራዎች ለተለያዩ ሀገራት በተለይ እዚህ መድረክ ላይ በማቅረባችን አንደኛ ምርጫዎች ነበሩ፣ የሚካሄዱ ምርጫዎች ነበሩ። ይህንን በየሁለት ዓመቱ ሀገራት ናቸው የሚመሩት። ስለዚህ በዚህ ምርጫ ውስጥ እንድንካተትና ሁለተኛ ሰብሳቢ እንድንሆን የመድረኩ ተመርጠናል። እሱ ብቻ ሳይሆን በቀጣይ ይህንን መድረክና ይህንን ኮሚቴ በደንብ ከመጠቀም አንጻር በከፍተኛ ተነሳሽነት የተገኘበት ስለሆነ እሱን በቀጣይ ተጠቅመን ውጤታማ የሆነ ስራ እንሰራለን ብለን እናስባለን። ኢትዮጵያ በቴክኒክ ኮሚቴው በመሪነት መሰየሟ በአፍሪካ ፍልሰትን ለመከላከል እየሰራች ያለውን የመሪነት ሚና እንድትወጣ የሚያደርግ መሆኑን የገለጹት ደግሞ በኮሚቴው የባለሙያዎች ስብሰባ ኢትዮጵያን ወክለው የተሳተፉት አብርሃም አያሌው ናቸው። በአህጉሪቱ ደረጃ እየተከናወኑ ባሉ ጉዳዮች ላይም ቀረብ ብሎ የአህጉሪቱን የማይግሬሽን ዲስኮርሶች በደንብ ለመቃኘት የሚጠቅመን ነው የሚሆነው ማለት ነው። ኢትዮጵያ እየሰራች ያለችውን በአህጉሪቱ መድረክ ለማሳየት በቀጣዮቹ ሁለት ዓመታት ደግሞ ለሀገራችን ብቻ ሳይሆን ለመላ አፍሪካ የማይግሬሽን የሬፊውጂ እና የአይዲፒ ጉዳይ ላይ ቁልፍ አስተዋጽኦ ያለው ኮንትሪቢሽን የመሪነት ሚና እንደምንወጣ ተስፋ እናደርጋለን። በዓለም ካሉ ስደተኞች አፍሪካ ያላት ድርሻ ከአውሮፓ እና እስያ ያነሰ ቢሆንም ስሟ ጎልቶ ይነሳል። የአጼ ፋሲል አብያተ መንግስታት መታደስ የጎንደር ከተማ ዳግም ውልደት መሆኑ በቱሪዝም ዘርፍ የስራ ዕድል የተፈጠረላቸው ወጣቶች ተናግረዋል። ከቤተ መንግስቱ በተጨማሪ በአካባቢ የሚገኙ የመዳረሻ ቦታዎችን በማስተዋወቅ የጎብኚዎች ቁጥር እንዲጨምር እየሰራ መሆኑን ጎንደር ከተማ አስተዳደር ባህል ቱሪዝም መምሪያ አስታውቋል። ራይል ፍሬው ተጨማሪ አላት። የጎንደር አብያተ መንግስታት ላለፉት ወራት ቅርሱ ተጋርጦበት ከነበረው የእርጅና አደጋ እንዲያገግም የእድሳት ስራ ሲሰራ ቆይቷል አሁን ላይ የእድሳት ስራው ተጠናቆ ለአገልግሎት ክፍት ሆኗል ቅርሱን በማስጎብኘትና ፎቶ በማንሳት ስራ የተሰማሩ የጎንደር ከተማ ወጣቶች እድሳቱ አስደናቂ ውጤት የታየበት ነው ሲሉ የጎንደር ከተማ ዳግም መወለድ ማሳያ ስለመሆኑ ያነሳሉ ይህ እንግዲህ ላለፉት ረጅም አመታቶች ያው በጣም ከፍተኛ የሆነ ጉዳት የደረሰበት ነው ማለት ነው። ይሄን እንግዲህ በአዲስ መልክ ሙሉ ጥገና እየተከናወነለት ነው የሚገኝ። አሁን ምንም ነገር የቀረ የለም። እያንዳንዱ ነገር ስኬቹ በሚያዘው ወይም ስዕላዊ ማስረጃ በሚያዘው መሰረት ፕሪዘርቭድ እየሆነ ነው እየተደረገ ያለው ባለው የጎንደር ፎቶአንሾች ማህበር አባል ነኝ። በዚህ አሁን በቤተ መንግስቱ በመታደሱ እጅግ ተደርጎ የማይታወቅ ማለት ነው። በስራችን በጣም ቆንጆ ነው እንሰራለን ለጋይዶችን ለኛም ሁሉም ሁሉም ድሮ የማይገባው ሰሆን በጣም ገቢ አለን። የቱሪዝም ዘርፍን ያለ ሰላም ማሰብ አይቻልም የሚሉት ባለሙያዎቹ፣ ጎንደር ያገኘችውን እድል አሟጦ ለመጠቀም ህብረተሰቡ ለሰላም መትጋት ይኖርበታል ይላሉ። ይሄን ሰው እያየ የሰላሙ ምንጭ ደግሞ የጋራ እያደረግነ ካልፈታል ምንም ብቻችን ወይም ደግሞ ህዝብ እና መንግስት አንድ ላይ ሆኖ ካልሰራ ይሄ ሰላም ና ይሄ ጥሩ ነገር ማየት አይቻልም የሚል ነገር አለ። በኔ ሰላም ከሌለ ጎብኝ አይመጣም፣ እዚህ ያሉ ሁሉም አይወጣም። ይህም ቤተመንግስት መንግስት እንደታደገው ማለት ነው እውነተኛ ኢትዮጵያውያን እንደ ቤተ መንግስቱ እንደታደገው የህግ በላይነት ቢከበር ነው ይደስተኛል። ከአብያተ መንግስታት ውድሳት ትምህርት በመቅሰም የጉብኝት መዳረሻ ስፍራዎችን ምቹ በማድረግና በማስተዋወቅ የጉብኝዎችን ቆይታ ለማራዘም ያለሙ ተግባራትን እያከናወነ መሆኑን የጎንደር ከተማ አስተዳደር ባህልና ቱሪዝም መምሪያ አስታውቋል። እኛም እንደ ቱሪዝም ራሱን በማስተዋወቅ ደረጃ ጥሩ ስራ እየሰራን ያለንበት ሁኔታ ነው ያለውና ስለዚህ ትልቅ ስራ ይጠበቅብናል። ይህንም ስራ ለመስራት ደግሞ ገጽታ መገንባት ብቻ ሳይሆን ማስተዋወቅ ትውልዱ ደግሞ በአግባቡ እንዲረዳው ማድረግ ነው ዋናው አላማ፣ ና እሱን በማድረግ በኩል ስራዎችን እየሰራ ነው። እንደ አሚኮ ዘገባ የጎንደር ከተማ ዳግም መወለድ የተበሰረበትና ና እድሳቱ የተጠናቀቀውን አብያተ መንግስታት ግቢ አዲስ ለውጥ ለመመልከት በርካታ ጎብኚዎች ዳግም መዳረሻቸው ማድረጋቸውን መምሪያው አስታውቋል። ለኢቲቪ ራሄል ፍሬው ባህር ዳር። ዜና እረፍት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህር የነበሩት ዶክተር አንተነ ጸጋይ ከዚህ ዓለም በሞት ተለዩ። በአዲስ አበባ ዩኒቨርሲቲ ለረጅም ዓመታት በማስተማርና በምርምር ስራዎች ያገለገሉት ዶክተር አንተነ ጸጋይ ባጋጠማቸው ድንገተኛ ህመም በሕክምና ሲረዱ ቆይተው ዛሬ ኅዳር አራት ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ጀርመንን ጨምሮ በተለያዩ የአውሮፓና አሜሪካ ሀገራት በተለያዩ ትምህርት መስኮች እውቀት የቀሰሙ ዶክተር አንተነ ህይወታቸው እስካለፍበት ድረስ በኢትዮጵያ ቴሌቪዥን በብሔራዊ አጀንዳና ብሔራዊ ጥቅም ላይ የሚያተኮሩ የተለያዩ ትንታኔዎችን ሲሰጡ የቆዩ ምሁር ነበሩ። አንጋፋው የአዲስ አበባ ዩኒቨርሲቲ በዶክተር አንተነህ ጸጋዬ ህልፈት የተሰማውን ጥልቅ ሀዘን እየገለጸ ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን ይመኛል። የኢትዮጵያ ቴሌቪዥንም በዶክተር አንተነ ጸጋይ ሞት የተሰማውን ጥልቅ ሐዘን ይገልጻል። ለወዳጆቻቸው እንደዚሁም ለስራ ባልደረቦቻቸው መጽናናትን ከልብ ይመኛል። የውጭ ዜና። የጋዛ ተኩስ አቁም በተደጋጋሚ እየተጣሰ በመሆኑ ወደ ተስፋ አስቆራጭነት እንዳይር የር ስጋት አለኝ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶንዮ ጉተሬዝ አሳሰቡም። ዋና ጸሐፊ የተኩስ አቁም ሙሉ በሙሉ እንዲከበርና ለቀጣይ ሁለተኛ ዙር ድርድር መንገድ እንዲጠርግ አጥብቄ ጠይቃለሁ ብለዋል። ለፍልስጤማውያን የራሳቸውን እድል በራሳቸው የመወሰንና የሁለት ግዛት መፍትሄ እንዲመቻች ዋና ጻፊው መናገራቸውን የቱርኩ ቲያሪቲ ይዘግቧል። ምንም እንኳ በጋዛ መሰናክሎች ቢኖሩም የሰብአዊ አቅርቦት ከጊዜ ወደ ጊዜ እየተሻሻለ መምጣቱን ዋና ጻፊው ጠቅሰዋል። የቀጣይ የጋዛ ዕጣ ፈንታ በተባበሩት መንግስታት ጸጥታ ምክር ቤት የሚወሰን ይሆናል ብሏል። ዋና ጻፊው አንቶኒ ጉቴሬዝ ዘገባዊ ቲያርቲ ነው። አሁን ደግሞ የቢዝነስ ጉዳዮችን የምንመለከትበት ሳ ላይ